ህመሜ በልጅነቴ ነው የጀመረኝ። ሲጀመረኝ ይሄ ነው የሚባል ህመም አልነበረም። መጀመሪያ ላይ ሽንት መሽናት ነው ያቃት። የአበሻ መድኃኒት አጠጥ ያጠጡ ነበር እና አስትራይት የጨጓራ አይነት መቁሰል መድማት ጀመረ ማለት ነው። እንደገና የአንጀት መታጠፍ በተደጋጋሚ፣ ወደ ጌታ እስከመጣሁበት ጊዜ ድረስ 13 ጊዜ ኦፕራሲዮን ነበር። ጳውሎስ ሆነ በቃ ቤቴ ማለት ነው። አንዳንዱ ነገሮች የማያውቋቸው ምክንያቶች አሉ ይሄ ነው የመጣበት በሽታው ሊሉ የማይችሉበት አይነት ህመም ለምሳሌ አሁን ይሄ ከኩላሊቴ የሚረጨው ደም የሚወጣው ደም አያውቁትም ምክንያቱን ደም ይወጣል በጣም ብዙ ደም ነው ከኩላሊቴ ውስጥ ከሽንት ጋር የሚወጣው እና ሰው እግሬ ያብጣል ፊቴ ያብጣል እጅ ያብጣል ግን አያገኙትም ለሱ ለሱ ብዙ ህክምና ያደርጉልኛል እንደገና የምወስዳቸው አንስቴዛ ይሁን ምን አላቅም ልቤ ራሱ ችግር ነበረው በዛ ጊዜ ነበረ እና ይሄ ሁሉ እያለ ነው መጨረሻ ላይ ወደ መጨረሻው አካባቢ በደሜ ውስጥ የደም ካንሰር ተገኘ። በቃ ከዚህ በኋላ እንግዲህ ምንም ልንረዳት አንችልም እና እስከ ጊዜው ድረስ ተንከባከቧት፣ አስታሟት ተብሎ ባለበት ሁኔታ እግዚአብሔር ካለ ይግደለኝ፣ የመጀመሪያው ጥያቄ ነው። ሁለተኛ ላይ አንድ ቀን ንጹህ ሽንት ሸንቼ ማየት እፈልጋለሁ። ይሄ በሽታ በእኔ ላይ እጥፍ ቢጨምርም እንኳን ከዛሬ ጀምሮ እግዚአብሔርን ማምለክ አልተውም የሚል ውሳኔ ወሰንኩ። አርብ ሌሊቱን በጣም ተሰቃየሁ። በጣም ከፍተኛ ከፍተኛ ከፍተኛ ሕመም ይሰማኝ ነበር እና ያንን ደም ሽንት በብልቃጥ አስቀመጥኩት። እሁድ ማንም ሰው ሳይወስደኝ ራሴ መሄድ የምፈልገው ቤተክርስቲያን በዛ መንገድ ሲሄድ ድልድይ አለ። ድልድዩ ጋር ስደርስ ድልድዩን ማለፍ አቃተኝ። መውጣት ማለት ነው። ያንን ድልድዩ ጋር ቆሜ ድልድዩን ይዤ አለቅሳለሁ ማለት ነው። ያንን ሰው ከዛ በፊትም አላቅም፣ ከዛ በኋላም አላየሁትም። እኔ አዝሎኝ ውሰደኝ፣ አቅፎ ውሰደኝ፣ ምን አድርጎ እንደወሰደኝ አላቅም። እራሴን ቸርች በር ላይ አገኘዋል። አድነኝ አልልም፣ ግደለኝ አልልም። ብቻ ከዓይኔ ውስጥ የእንባ ጎርፍ ይወርዳል። አለቅሳለሁ በጣም እና በቃ ፊቴ እንዲሁ መሬት ሁሉ ብሷል። ሐዋርያው ዳንኤል ያንኛ ጋሽ ዳንኤል ነው ምንለው እሱ ነው ያገለግለው የነበረው። አሉ ሌሎች አገልጋዮች ወንጌላዊ ሰለሞን ብርሃኔ ግደይ የሚባሉ እነሱ እነሱ ሁሉ አብረው ያገለግላሉ። ያኔ መጣና እዛ ያለሁበት እጁን ጭኖ ጸለይልኝ እና ተንበርክከውሁት ሰው ሁሉ ባለበት ልክ እሱ እጁን ሲጭንብኝ የሆነ ነገር መቶ ቁጭ አለብ ቃል ጊዜ አለቀ፣ ሁሉ ነገር አልቆ ልክ መውጣት ሲጀመር ቤቱ ሰው ሲወጣ እንደሰው ግር ብዬ ተነስቼ መውጣት ስለማልችል ቀስ ብዬ ወንበሮቹን እያዝኩ ወጥቼ የቤቱን በር አንድ ግሬ ተራምዶ አንድ ግሬ ወደ ውስጥ እንዳለ ከዚህ ከጭንቅላቴ ውስጥ የሆነ የሚጠቀለል ነገር ይሰማኛል። ጆሮዬ ላይ ጮኸት ሰማሁ እንደሚፈነዳ ነገር በጣም ነገር በጣም ሲጮኸው እራሴን መሬት አገኘት። ከዛ ሳይ ይሄ ያበጠው ነገር የለም። ላይ ላይ እግሬ ተዘርግቶ ቁጭ ብያለሁ። ስሰበስበው ተሰበሰበልኝ፣ ሰውነቴ ታዘዘልኝ፣ ብድጋልኩ ከመሬት። ከዛ ተነስቼ ቤት ሄድኩ፣ ማልበላቸውን ነገሮች በላሁኝ እና በስንተኛው ጊዜ ሄድኩኝ ሆስፒታል ሄድኩኝ። ፕሮፌሰር አስራት ወልደየስ እሳቸው በጣም ረጅም ጊዜ አክመውኛል። ምርመራ ታዘዘልኝ በሙሉ። ያንን የሚያሳይ ህመም በሰውነቴ ውስጥ የለም። እንደገና ወደ ፓስተር ወደ ምን ሁሉንም ላኩኝ። እዛም አሰርቼ መጣሁን ምንም የለም። ከዛ ስሜ አሉኛ አንቺ ከምትሰቃዩ የበለጠ የአንቺ ህመም ምን ያህል ከባድ እንደሆነ እኛ እናውቃለን። ስለዚህ ምን አድርገሽ ነው ሄዳችሁ ምን ተደርጎ ነው? ምንም የተደረገውን ነገር ነገርኳቸው። ከዛ ይሄንን ያዳነሽን አምላክሽ እስክትሞጪ እንዳትረሹ። ብርሃን መጽሔት ላይ ሲወጣ ርዕሱ እኔ ከተፈወስኩ በኋላ ማለት ነው። ሶስት ጡት አላት በሚል ርዕስ ነው የወጣው። መጽሔቱ ራሱ ቁጥር 42 ብርሃን መጽሔት በዛን ጊዜ እንደተፈወስኩ ተፈወስኩ። መጽሔቱ ከመውጣቱ በፊት በካሴት ተቀርጾ ምስክርነቱ ይተላለፍ ነበር። ሰዎች ልክ አሁን የመዝሙር ካሴት እንደሚሽጠው ካሴቱን እየገዙ ይጠቀሙ ነበር ነበርና በጣም ብዙ ሰዎች በሱ ጌታን እንዳገኙ እየሰማኋቸው ምስክርነቶችም አሉ። አባት ሆይ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። በምንም አይነት ሁኔታ ውስጥ ያላችሁ ወንድሞቼና እህቶቼ አሁን በዚህ ሰዓት እጃችሁን በሚያማችሁ ስፍራ ላይ አስቀምጡ። ጌታ ኢየሱስ ክርስቶስ ለእናንተ ቅርብ ነው። በእውነት ለሚጠሩት ሁሉ እርሱ ቅርብ ነው ይላል እግዚአብሔር ቃል። ስለዚህ ጌታ ኢየሱስ ክርስቶስ አጠገባችኋል። ሃሌሉያ እጁን ዘርግቶ ሊዳስሳችሁ ይወዳል። እጁን ዘርግቶ ሊፈውሳችሁ ይወዳል። ቃሉ ዛሬም ሕያው ነው። ቃሉ ዛሬም ይሰራል። እንደነገርኳችሁ በሚያማችሁ ስፍራ ላይ እጃችሁን አስቀምጦ እንጸልያለን። ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብረሃለን፣ ስምን ከፍ እናደርጋለን ዛሬም ትሰራለ አባት ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ሁሉን የምትችል ታላቅ ጌታ፣ በዚህን ሰዓትና በዚህን ጊዜ በሀገር ውስጥ ይሁን በውጭ ላሉ ትጸልያለሁ። በዚህን ሰዓት እጃቸውን በሚያማቸው ስፍራ ላይ ያስቀመጡትን ከማደሪያ ሆነ እንድታይ ትጸልያለሁ። በእጆች እግዚአብሔር አምላክ ሆይ ተአምራቶች አሉ በእጆች ፈውስ አሉ። እግዚአብሔር ስትናገር ይሆናል። በዚህን ሰዓትና በዚህን ጊዜ በአልጋቸው ላይ ተኝተው ያሉ አሁን እንዲነሱ በኢየሱስ ክርስቶስ ስም እጸልያለሁ። ያለው የትንሣኤ ኃይል የፈውስ ኃይል በውስጣቸው እንዲለቀቅ እንዲንቀሳቀሱ እጸልያለሁ። ሪያሎሴካር ሃማሃምዴራ ፖላስ ሼኒግላሪያ ዶን አማራ ራላ ቫላራ ባላሪያስ በመኝታችሁ ላይ አላችሁ፣ አሁን መነሳት መንቀሳቀስ ጀምሮ ኢየሱስ ክርስቶስ ለእናንተ ቅርብ ነው። ሃሌሉያ የታሆይ አመሰግንሃለሁ። መንፈስ ቅዱስ አመሰግንሃለሁ፣ አከብርሃለሁ፣ ከፍ አድርግሃለሁ ዴናአላራፎ ሴፕሬኒያ ሎዳ ማጋባውንቴስ ሺናሃላ ራዲያሎ ሴማንቴንዳ ኪንያ ራፋዲያ ሎዳ ማላዳ ማላሪያስ ቃሉ ላከ ፈወሳቸው ተብሎ ተጽፏል። በናዝሬቱ በኢየሱስ ክርስቶስም አሁን መንቀሳቀስ የሆን ወገባቸውን የታመሙ በዚህ ሰዓትና በዚህ ጊዜ ጎንበስ ቀና ማለት ይችሉ ዘንድ በናዝሬቱ በኢየሱስ ክርስቶስ ስም እጸልያለሁ። እንዳይንቀሳቀሱ የሚቋቋም የሚገዳደራቸው ኃይል ከእነርሱ ላይ የተሰበረ የሆን አዛለሁ፣ በኢየሱስ ክርስቶስ ስም። መንፈስ ቅዱስ ሆይ አመሰግንሃለሁ፣ አከብረሃለሁ፣ ከፍ አድርገሃለሁ። መነሳት የማይችሉ አሁን ይነሱ፣ መንቀሳቀስ የማይችሉ አሁን ይንቀሳቀሱ። የናዝሬቱ ኢየሱስ ቃ አመሰግናለሁ፣ አከብረሃለሁ፣ ከፍ አድርገሃለሁ። እጅ ከማደሪያ ላይ ስለወጣች በሚያማቸው ስፍራ ላይ እግዚአብሔር ሆይ ኃይል ስለወደቀ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።